ሶስተኛ ክፍል ጦር ወይም ጎጃማ ገምድ ክፍል ጦር አቻ ከሆነው ከአምስተኛ ክፍል ጦር ጋር በጋራ በመሆን ዛሬ እና ትናንትና ትልቅ ውዞችን አድርጓል። ይህን ጠላት በተለይ አስር አለቀ የፍሬ ማጥናፉ ብርጌድ፣ ጊዮን ብርጌድ፣ ዘንገና ብርጌድ እና ቀኛት መስሜነህ ብርጌድ ከሶስተኛ ክፍል ጦር እና ከአምስተኛ ክፍል ጦር ደግሞ የፍኖ ሰላሙ አለንዛ ወዳሞት ብርጌድ በጋራ በመሆን ይህን ጠላት ምርክታ ባል ቦታ ላይ በዋና ሲሆን በዋና ይሄ አሰም የሚባል ቦታ ላይ ደንጃ ኪዳን ምርት የሚባል ቦታ ላይ እና ከኮሶበር ከተማ ዘውጥግ ላይ ሳይቀር ተራ ተከቦ እየተመታ ይገኛል። የጠላት ሁሉም እንደተለመደው ዛሬም ቁጥር ሰፈ ደለ ነው። ጥራቱን አስደምሶ ቀሪውን በተለይ ሶስት መኪና ይጥራት ኃይል ሬሳውን ጭኖ ተመልሷል። ቁጥሩ ያልታወቀ ጥራት ኃይል እና ቁጥሩ ያልታወቀ መሳሮች ተተኳሶች ተማርከዋል። ሶስተኛ ክፍል ጦር ወይም ጎጃም ያገቡን ክፍል ጦር ዛሬም የተለመደ ጀብዱን ፈጽሟል። አይደፈሬነቱን አይነኬነቱን ማስመስከር ችሏል ማለት ነው። በሌላ በኩል የጃወይ ወይም የአራተኛ ክፍል ጦር ነጋሽ ብርጌድ ጠላት ከጃወይ ከተማ ተነስቶ ወደ ጃይ ማዳ የምትባል ቦታ እየተንቀሳቀሰ በነበረበት ሰዓት መንደራ እንደሚባል ቦታ ላይ በደፈጣ በመያዝ እጅግ በርካታ የጠላት ካይ ሙትና ቁሰኛ አድርጎ ጠላት ያሰበውን ሳያሳካ ጃይ ማዳ ሳይደርስ መንደራ እንደላይ ተመትቶ ተመልሶ እንዲሄድ ተደርጓል ማለት ነው። የጠላት ሁለም እንደሚያደርገው ከፋኖ ጋር መቅጠም ሲያክተው ፋኖን ማሸነፍ አልችል ሲል የፋኖን በትር መቋቋም አልችል ሲል እንደተለመደው አራት ንጹሃንን ረሽኖ ሄዷል። ነጋሽ ብርጌድ ከጧቱ 1 ሰዓት ጀምሮ እስከ 8 ሰዓት አካባቢ ነው ውጊያ ሲያደርግ የነበረው ላስ ጨራሽ ውጊያ አድርጎ ጠላትን ያሳበው ሲያሳቀ እንዲመለስ ማድረግ ችሏል ማለት ነው ሌላው የሰባተኛ ወይም የአዲስ አለማኝ ወክሎ ጠናት ጣናት ከሄጁ ቢወጡ ወደ ኮርክ የምትባል ቦታ የተንቀሳቀሰ በነበረበት ሰዓት ሰባች የሚባል ቦታ ላይ የዳ ወንዝ ላይ በተመሳሳይ ገብርኤል አካባቢ ሶስ ቦታ ላይ አዲስ አለማኝ ወክሎ ጦር በውስጡ ያሉት ብርጌዶች አስተባብሮ በተለይ መብረቁ ብርጌድ አብራጊት ብርጌድና ተደጋጋሩ ብርጌድ እንዲሁም የክፍለ ጦር ጥምር ጦር ጥቁር አንበሳ ልዩ ኮማንዶ በጋራ በመሆን ጠላትን በመረፈረፍ ጠላት ያሰበውን ሳያሳካ ኮርክ ሳይደርስ ሙትና ቁሰኛውን ተሸክሞ ሄዷል ማለት ነው። በሌላ በኩል በላይ ዘለቀ ብርጌድ ይገርታ በላይ ዘለቀ ክፍለ ጦር ወይም ስምንተኛ ክፍለ ጦር ሶማ ብርጌድ በእናርጅና ወጋ ወረዳ ውስጥ ዱገለል የሚባል ቀበሌ ላይ ጠላት ተንከሳክሶ ህዝቡን ሰብስቦ ለመወየት ሙከራ ያደርግ በነበረበት ሰዓት ጀግኖቹ የበላይ ዘለቀ ልጆች ሶማ ብርጌድ ዱገደል የሚባል ቀበሌ ላይ በመያዝ ጠላትን ረፍርፎ ከአስራ አምስት በላይ ሙት አድርጎ ሰባቱን ቁስለኛ አድርጎ መልሶ ሰዶታል ማለት ነው። በዚህ ማይደፈሩት የበላይ ዘለቀ ልጆች ከዚህ በፊትም ዱገደል ላይ ካንዴም ሁለቴ ውጊያ አድርጋ ያውቃሉ። ጠላት እንዳይንቀሳቀስ ማድረግ የቻሉ ጀግኖቹ የሶማ ብርጌድ ልጆች ትልቅ ጀብዱ ፈጽመዋል ማለት ነው። በሌላ በኩል ይሄ ጠላት ሁሌም እንደሚያደርገው የንጹሃን እስራት፣ ወከባ፣ ግድያዎች አሉ። የንብረት መዘረፍ፣ ውድመቶች አሉ። በዛሬው ዕለት በጎንጅ ቆለላ ወረዳ ውስጥ ደምደንጃ የሚባል ቀበሌ ላይ ይሄ ጠላት ሁለት ቤቶችን አቃጥሏል። የአምስት ግለሰቦችን ቤት ቁልፍ ሰብሮ በመግባት ሙሉ ዕቃቸውን ጭኖ ሄዷል። ሁለት የልብስ መኪና ወይም የልብስ መስፊያ ማሽኖችን ጭኖ ሄዷል። ሌላው በጎዛምን ወረዳ ውስጥ ፎቀል የሚባል ቦታ ላይ በመኪና ተጭነው ሲንቀሳቀሱ የነበሩ ለግል ስራቸው በተለይ ወደ ገበያ እየሄዱ የነበሩ ንጹሀን ላይ መኪናው ላይ የድሮን ጥቃት በመፈጸም በዚህም ከኋላ የነበሩ ሶስት ግለሰቦች የጉዳት ሰለባ እንዲሆኑ ተደርገዋል። የጠላት አየር ኃይሉም እግረኛው ማልችል ስላለ አሁን ላይ ከሚያደርገው አስቀያሚ ስራ ውጭ የስልክ ሪከርድ ፎቶሾፕ እና መስተነገሮች ላይ ይውላል። ሀገር አስረክቦ ተቋም አስረክቦ ስራሱን አስረክቦ አሰረክቦ እንደ እነዚህ አይነት ተራ ጉዳዮች ላይ ተሰማርቶ ይገኛል። ይሄ ትልቁ ትልቁ የመሸነፍ ምልክት ነው። ትልቁ የመሸነፍ መገለጫ ነው። ታኖ ትግሉን አሸንፈናል ስንል ስናወራ ዝም ብለን አይደለም። እኒህና መሰል ነገሮችን ጠላትን እንዳሸነፍነው የሚያረጋግጡ ቁልጭ ብለው የሚታዩ ማስረጃዎች፣ ማረጋገጫዎች ስላሉን ነው። ስለዚህ በፎቶሾፕ በስልክ ሪከርድ እና በመሰል ነገሮች የሚቆም ትግል የለም። አየር ኃይል ባንኩም ታንኩም ያለው እግረኛ ሠራዊት ቁጥር ስፍር የሌለው እያመጣ አልችል ሲል እንዴት በቅንብር ትግል አሸንፋለሁ ብሎ ይሞከራል? በእርግጥ የአብይ አህመድ ስርዓት ነውር ምን እንደሆነ የማያውቅ የቂሮች ስብስብ ስለሆነ የደንቆሮች ስብስብ ስለሆነ ከዚህም በላይ ቢያደርጉ አይገርምም። ለምን ብልጽግና ስርዓት ውስጥ አንድም የተሻለ ሰው ስለሌለ አንድም የተሻለ ሰው የለም እሚያመጡት ሰራዊት እሚያሸንፍ ሳይሆን የሚሸነፍ እሚገድል ሳይሆን የሚገደል እና አብይ አህመድ የሚልኩት ሰራዊት እሚሞት እንጂ ፈጽሞ የሚገድል አይደለም የሚሸነፍ እንጂ የሚያሸንፍ አይደለም ለምን ከስረ መሰረቱ ከምንጩ ገና ሲነሳ ሀሰትን የያዘ እውነተኛ መሰረት የሌለው ስለሆነ፣ አንድ ሁለተኛ፣ የለብ ለብ ሥልጠና የአርባ አምስት ቀን ነው የሶስት ወር ስልጠና ሰልጦን ይመጣል። እዚህ ሲደርስ አይደለም የፋኑን አቅም ቀርቶ ምንም ያልሆነ የተራ ስብስብ የወንበዴ ስብስብ ስለሆነ ይሸነፋል ማለት ነው። ስለዚህ የአብይ አህመድ ወታደር ሙሉ በሙሉ የሙታን ስብስብ ነው። የሙታን ስብስብ ሲጀመር ስለ ልቦና የሞተ እና የሚመጡት ለመሞት ብቻና ብቻ ነው። በዚህ አጋጣሚ ልጃቸው ወታቸው ወንድማቸው መከላከያ ላይ ያለ አድማ ብተና፣ ፖሊስ ሚሊሻ ላይ ያለ ማንኛውም ቤተሰብ ይነበየ ስርዓት ፈጽሞ ሊጠቅም እንደማይችል አምኖ እንደገለጹት ለመሞት ብቻ የሚመጣ ስለሆነ ተመልሶ ሊያለስ እንደማይችል አምኖ ና ውጣ፣ ከዚህ ስርዓት ውጣ ብሎ ሊያስወጣው ይገባል፣ ግፊት ሊያደርግ ይገባል። ይህን የምንለው ምናልባትም አብዛኛው ታፍሶ የሚመጣ ስለሆነ አምኖበት እንደማይመጣ ስለሆነ ብዙ እናቶች ጥቁር ማቅ ለብሰው ስለምናያቸው ስለምንሰማም፣ ስለምን ጭምር ነው። ፈጽሞ ሊያሸንፉን አይችሉም። ፈጽሞ ሊገሉን አይችሉም። ፈጽሞ አንዳች ነገር ማድረግ አይችሉም ከመሞት ውጭ። ስለዚህ በሞት አንሰብስብ። የሚሸነፍ አማራ የሚሸነፍ ፋኖ የለም። አሸንፈናል። እንበርታ፣ እንጠንከር፣ አንድ እንሆን። አመሰግናለሁ።